በልጅሽ ነው እንደዚህ አይነት አጸያፊ ስድቦችን የሚያሰድብሽ ይ ይህ ሰው አይደለም እና በጣም ከአቅሜ በላይ ስለሆነ እሱ መጥቶ ይጠያቅልኛ እኮ ሰባት አመት አስበሻል። ሰባት አመት የለፋሁበት ነው ትችላት የወጣሁት ግን አሁንም ብር ታላክሽ ነው። እሱ ብር ስላልተላከለት ብቻ ነው እንደዚህ ሊያደርግ የቻለው በልጅ ያሰድበኛል። በቃ ሰላም ነው የሚነሳ ማለት ነው። እንደዚህ አይነት አጸያፊ ስድብ የሸርሙጣ ልጅ፣ የአህያ ልጅ፣ የዲቃላ ልጅ ምናምን እንድትል ያደርጋታል። የስንት አመቷ ነው ልጅሽ እሱ ስትሰድብ? በአራት አመት ከአምስት ወር አካባቢ ነው። የአራት አመት ከአምስት ወር ልጅ ንሱ ጭንቅላት ሲያቆሽሽ ግን አያችሁ ስድብ እያስተማረ እናትሽን እንደዚህ በያለ ልጁ ላይ ገዛ ልጁ ልጁ ኮናት ለሱ አባት እንዲጫክኑ ልጁን መጥፎ ስድብ ያሰድባል፣ መጥፎ ነገር ያስተምራል፣ ጥላቻን እንዴት ይሰብካል ለልጁ እኔ ልጅቷ ተዋሳ ከእንደዚህ አይነት አባት ጋር ስታድግ የማያስብላት ለአእምሮ የማያስብ እናትሽን እንደዚህ እያልሽ ስደብ እያለ ቮይስ የሚያስደርጋት ኦማይ እህቶቹም ሰምተዋል። አንደኛ ሪከርድ ያመለሰችልኝ አንደኛ የለም ብላለች። እና አቅርቡልኝ ብዬ ነበር አቅርቡልኝ፣ ግን በቃ ምንም አይነት የሚሰመርስ የላቸውም። አጥቼ በቃ እርምዬንም አጥቼ፣ ግንም አጥቼ፣ የልጅኑ ፍቅር አጥቼ በቃ እርምን ማጥቼ ገንዘቤን ማጥቼ ሁሉ ነገር ነው ያጣሁትኝ። በዛ ላይ ደግሞ አገር ስገቢን ይሄን የምገልሽ እየተባልኩኝ ማለት ነው። ለምሳሌ ብቻው ከቅሚ በላይ ነው ያለው ብዬ ከዚህ ሀገር ብቻ ነው እያለ እየዛተባት ነው። ኢማጂን በልጇ እያሰደባት ነው። አረብ ሀገር ለፍታ ሰር ለፍታ የሰራችውን ቤቷን ኤቭሪቲንግ ወስዶባታል። ኤቭሪቲንግ ጥላለቱ ታስ ሌላ ሴት አግብቶ ወልዶ እየኖረበት ነው። እንደዛም ሆኖ ከሄደች በኋላ ብር ስለማትልክ እግር አውጪን ብላ ነፍሷን ለማትረፍ አረብ ሀገር መጥታ ህይወቷን ስትኖር፣ ደግሞ ብር ወደ እኔ ካላክሽ ብሎ ብር ስለማትልክ አንድ ያላት ነፍሷን ደግሞ እሱንም ወስድብሻለሁ አንቺ ወንድሞች የሉሽም። አይረባም ወንድሜ። እንዴት አይረባም ማለት? ጤነኛ አይደለም ታማሚ ነው። በቃ አይሆነኝም ወንድሜ። አሁን እኔ ቮይስ አደርግለታለሁ ደግሜ፣ አሁን አድርጌለታለሁ። እች ልጅ አንድ ነገር ብትሆን የኢትዮጵያ ህዝብ አንተን ነው የሚጠይቀው፣ እናና መልስ ስጥ ብዬ ቮይስ አደርግለታለሁ። ግን አንድ ራይት ሆኗል፣ ሰውየው ቶሎ ቶሎ ኦንላይን አይገባም ኢሞ አንቺ ኢሞ ላይ አላልሽ፣ እኔ ግን ኢሞ ላይ ለምን አላገኘሁትም? ቆይ ለኢሞ እኮ መፍትሄ ያገኘው ማሬ። ቆይ ትናንትና ሰው መፍትሄ ነገረኝ። አሁን ሰርች ሳረግ አገኘዋለሁ። የዛኔ ፍቅር የልጅ ፍቅራት። ማነው መጠየቅ የምፈልገው የአራት ዓመት ከሰባት ወር ህፃን ሴት ልጅህን እናቷን እንደዚህ አይነት አፀያፊ ስድብ፣ እኔ አስተዳደጌና ስብና አይፈቅደውም። እነዛን ቃላቶች ልጅክ እንድታወጣ ያደረግካት ቃላቶችን እኔ ማውጣት አልችልም። እንደዚህ አይነት አፀያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረካት ለምንድን ነው እኔ ጋር አለ ልካልኛለች ኢክራም ይህን ጥያቄ ነው ለአንተ መጠየቅ የምፈልገው አባት ሆነክ ጨክነህ ልጅህን ጥላቻ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ አንተ እውነት አባት ነህ ይሄን የእኔ ጥያቄ ፕሊስ መልስልኝ ቴንክ ዩ እንድትገደል ይፈረድባታል በልጇን እንድትጠላ ይፈረድባታል ማለት ነው እናት ሰጠችም አልሰጠችም እናት ናት። ዘጠኝ ወር አርግዛ አምጣ ተሰንጥቃ ወልዳታለች። ልጇን አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው። ይቺ እናት ልጇን ጥላ የተሰደደችው ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ እናትነትሽ የሚከበርልሽ፣ ገንዘብ ስትልኪ ነው ስላላክሽ። አንተ አግብተህ እየኖርክ ለአንተ ሚስት ነው እንዴ ሷ ገንዘብ ምትልክልክ? ልጅክ ናት፣ የማሳደግ ግዴታ አለብክ እሷ ለወደፊት ህይወት ለልጇ ታስቀምጣለች። ለልጇ ቤት ትሰራላታለች። አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ በአንተ መሬት ላይ እሷ የሰራችሁን ቤት ክዳሃታል። አሌክ ብላ አፍያ ብላ ጥላልክ ወታለች። ተወው እሺ፣ ውሰደው እመንልኝ፣ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልቅ ተሰደደች። አንተ ከሚስትህ ጋር ኖር ህይወት ግን ብላ ጥላልቅ ተሰደደች። እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በእህትክም በወንድምክም በባዳም ይሄ ሰፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇ ልብስ ምንም እያሟላች ነው። ለምን ብር ካሽ በኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው? ይሄ ሰብአዊነት ነው? ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል። አይክላውድ የያዘውን ነገር አይረሳም። አይክላውድ የያዘውን ነገር ይቀመጣል። ስታድግ ልጅግ ይሄንን ስታስደርጋት እንደነበረ ስታቅ፣ አንተኑ ነው የምትጠላክ። አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድ ስላደረካት ራስህን ነው የምትጠላክ። ለምን በሰፈሩት ቁና መሰፈር አይቀርም። ዛሬ ብትጠላት ነገር ስታድግ ተወዳት፣ የእናቷን ማንነት ስታቅች። ሌላ አንድ ተጨማሪ ደግሞ እንደ የምነግርህ ነገር ምንድን ነው? የምሰማኝ ከሆነ ሁሴን ይሰማል፣ ይሰማል። ይኸውልህ ምናልባትም በስራ ጉዳይ ባትወጣ ኖሮ እች ልጅ የማደግ በህግም፣ ሰባት ስምንት ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው። የማሳደግ በእሷ እጅ ነው የምታድርገው። አንተ ልታያት የምችለው በሳምንት አንድ ቀን ምናልባትም፣ እሱንም በህግ ከተፈቀደልህ ማለት ነው። አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ንግግር እንድትናገርም እያደረግ፣ ሁለተኛ ራስህ ሼር አድርገህ የፈለገችውን መግዛት ሁሉም ያፈራችሁት እናንተ ናችሁ። አንቺ ነሽ እንደዚህ የምትኙ እንጂ የእሱ እራሱ ጠንቅቆ ያውቀዋል። ከኔ ጋር ረጅም መጀመሪያም ማውርተናል። አሁንም እሱም እንደሚያስጠይቅ አውቃለሁ። ያው ተናድጄ ስለነ ቢናደድም እንደዚህ አይነት ስሜቱን ኮንትሮል ማድረግ እንዳለበት ነው እንጂ ተናድጄ ነው ሰላቅ ነው ምናምን ነገር የሚል ነገር የለም። ያስጠይቃል። ይሄ ትልቅ ወንጀል ነው። ለእሱ እንግዲህ አንቺ ነሽ መንገዱንም የከፈትሽለት ማለት ነው ከዛ ሁሉ ይልቅ ከእንደዚህ አይነት ነገር እሱም ይደግመዋል ብዬ አላስብም። ልጅሽን እንዴት ማግኘትና ልጅሽን እንዴት ማውራት እንድትች ነገሮችም ብናደርግ፣ አስፈላጊ ከሆነ ደግሞ ይህም በዚህ ጉዳይ ላይ ይካሄድበት የምትይ ከሆነ ያው እንችም ሰው ወክልሽ ይሄ ጉዳይ በህግ እንዲጠየቅ ማድረግ የሚቻልበትን ሁኔታ ይፈጠራል። ግን ቅድም ያለው ነገር አለ። ተሳስቼ ነው ይቅርታ ብሏል፣ ሰምተሽ ከሆነ እንደዚህ ማለት ይቅርታ፣ ስለዛትኩሽ ይቅርታ በልጃችን ስላሰደኩሽ ይቅርታ። ይበላት ደግሞ እንደዚህ አይነት ቴክስት ከጻፈ ቮይስ ከላከ እኔ ወጥቼ የኢትዮጵያ ህዝብ ሆይ ፍረድ ብዬ ቪዲዮ ሰራለው። ለህግ አካላት እናደርሳለን፣ በህግ እንዲጠየቅ እናደረጋለን። እኛም ወዳሉ ወደሚመለከተው ማስተላለፍ ይቻላል። ከዚህ አንጻር ግን እሷም ትንሽ ድክመቷ ነው እንጂ እንትን እንድትይበት የሚችል መጠየቂያ መብትሽንና እንትንሽ ማስከበር አለብሽ በንግግርሽም ላይ ራስሽን አሳልፈሽ እየሰጠሽ እንዲያልሽ በእርግጥ ያ ሁሉም እየሰማ አሁን እኛም እየሰማንን፣ እዚህ ያሉትን ቤተሰቦች እየሰሙ እንዲህ በባሉ ልክ ነው ማለት አይደለም ው ያ ቃል ሱመ ራሱ ያንችንም ልብ ስለሚያውቅ ይመስለኛል እንደዚህ ያለው ሁሴን፣ ጉዳዩ ለማሳጠር ያህል ልጇን ማግኘት የሚችልበትን ሁኔታ እንዴት ነው የምትፈጥርላት፣ በፈለገችው መርዳት እንደምትችል ደግሞ ይሄም መብት ነው። አንተ የላካት ከሆነ አንተ ገንዘብ ልክ እንትን አድርገ የምትለው ነገር አንተ በምትፈልገው ህግ መጠየቅ ትችላለህ። እሷ ግን ልጇን የማግኘት እና መብቷንም ደግሞ የመከበር ሁኔታ መብት እንዳላት ልታወቂ ይገባል። ተስፍዬ አንዴ ላስረዳክ፣ እሷ የመጣችበት ምክንያት አንደኛ በህይወቷ ላይ እየዛተባት ስለሆነ፣ ሁለተኛ በልጇ እያሰደባት ስለሆነ ነው። ልጇን ማየት በገባች ሰዓት በሴቶችና ህፃናት መብት ሄዳ ከሳ በህግ ልጇን ታያለች። የሚከለክላት አካል የለም። የእሱ ፍቃድ አያስፈልጋትም ልጇን ለማየት የእናትነት መብት አላት። የእናትነት መብቷ ሙሉ መብት አላት። እሱን አታስፈቅደው። ስንውናት አለን ሁሉም ሴት ይነሳና ድምፅ ይሆናታል። አዎ ምናልባት እዛ እስካለ ወንድም አብሮ ድምፅ ይሆናታል። ስለዚህ አሁን የምንፈልገውኛ እሱ እሷን በህይወቷ ስለዛ ተባት በጥይት ግንባሯን ብሎ እንደሚገላት በቮይስ ስለዛ ተባት፣ በገዛ ልጇ ስላሰደባት ይቅርታ ይጠይቃት እና ሁለተኛ ይሄን ነገር እንደማይደግመው ብቻ ይዝጋ። ልጇን የማየቱ ጉዳይ አገሯ ስትገባ ልጇን በህል በሰው በጣም ትልቅ ወንጀልንም ነው ያስጠይቀሃል። በሰው ጉዳይ ላይ የምትለው ነገር ካለ ሁለተኛ በዛቸውም ላይ ሁለተኛ ልጅዋ ልጁ ህፃኗም ደግሞ እየተሳደበች ወይስ ሪከርድ አድርገህ መላኩም ትልቅ ጥፋትም ወንጀልም ነው። ገንዘብ መቻው ላኪ

እኔ ብቻና ፈርድ ሜ እየበላው መከራ እያየውን ልጅቷን ማሳድገው ትበላለች ተጠጣለች እኮ እሷ ግን ልብስ ብቻ ነው የምትገዛላት። ልጅቷን ልብስ ብቻ ነው እንዲም ያስፈልጋት ምግብ አያስፈልጋትም አትበላ ማጠጣም አለ። ራሱ ራሱ በአንድ በቱ የተናገረው ነገር አሁን መልሶ እኔ ብር ቤት አኪ ብያ ኒኮን በመጣች በስንት ጊዜ ወዲ ሌላ ያገባው ብዙ ነገር ነው። አሁን ክርክር እንዳይሆን ይቅርታ ብቻ ይጠይቃት። ንግግራችን ሪከርድ እየሆነ ነው። እያንዳንዱ የምንናገራቸው አርባ ምናምን ደቂቃ አውርተናል። አርባ ምናምን ደቂቃው በሙሉ ሪከርድ ሆኗል። ለነገም ለህግ ማስረጃም እንዲሆን ማለት ነው እኛ የምንናገረው ኢክራብ የምትናገረውም አንተ የምትናገረውም ስለዚህ ከሱ ይልቅ እልባት ወደ መፍተም ወደ መስጠቱ ብንሄድ አንድ አንተ ራስ መዛቱ ትልቅ ወንጀል ስለሆነ ከዚህ በፊት በነበረውም አንተንም በህግ ያስጠይቀሃል። ህፃኗንም ደግሞ እንደዚህ ሪከርድ እያደረግ እናቷን እንድትሳደብ እያደረግ መላክም እሱም ትልቅ ወንጀል ነው። እያስተዳደግህም ትክክለኛ አስተዳደግ እንዳልሆነ ቤተሰብ ልጁን የሚያሳድግበት የኢትዮጵያ ባህልና ሴትን በጠበቀ መልኩ የሚያሳድግበትን ስርዓት አይዘህ እያሳደግካት እንዳልሆነ ማሳያ ነው። ስለዚህ ለዚህ ጉዳይ መብት የሚሆን ነገር መቋጫ ስጠን። ጊዜም እንትን ለማለት ያ ነው።

አንተ ማስረጃዎች ላክልኝ፣ ዋትሳፕ ላይ አንተ ላይ ከዛ ተችብክ

ሁሴን ሁሴን ጉዳዩ እንቋጫው በነበረው ሁኔታ ጉዳዩ ወደ ህግ ይዛ መሄድ ነው የምትፈልጉት? ወይስ ይቅርታ ተባብላችሁ መተላለፍ ነው የምትፈልጉት? ሁለታችሁ ያንተን ሀሳብ እያቀናበረ እያቀናበረ ነው። ያንተንስ ያንተ አንተን ታቆማለ። ከዚህ በፊት በነበረው ይቅርታ እንደዚህ በለው። አሁን እያለን ያለ ነው እኛ እዚህ ጋር ያለ አራት ሺ ስምንት መቶ ህዝብ እያለ ያለው ይቅርታ ጠይቃት። አፀያፊ ስድቦችን በገዛ ልጅሽ እንድትሰደቢ ስላደረግኩሽ፣ በጥይት ግንባርሽን ብዬ ደፋሻለሁ ብዬ ስለዛትኩብሽ ይቅርታ አድርጊልኝ ይበላት። ይህንን ነው የምፈልገው። ተምቷል። ሰማም እኮ የእሱን መቋጫ ነው የምንፈልገው። እኛም ወደ ሌላ ስራ እንድንል ጉዳዩንም ፋይሉን በዚህ እንድንዘጋው በነበረ በለው እንስማ፣ እሷም ትስማ በቃ። ይቅርታ በደረስኩ በሆነው ረገድ ይቅርታ፣ አልደርስብሽም አንቺም አትደረሽብኝ የሚል ነው እንግዲህ፣ በገደም ዳር። ከኋላው ደግሞ ኢኮ አለው፣ ሌሎችም ቲክቶክ የከፈቱ ሰዎች አሉ መሰለኝ፣ ያስተጋባል። ኤኒዌይ ይቅርታ ብሏል። ኢክራምም ነው አብራችሁ የኖራችሁ አብራችሁ